ጀሚን ጀረማያ ባይኖ ጊተንስ ይባላል። ይህ ተጫዋች በ201718 በሬዲንግ አካዳሚ ሲጫወት የቼልሲ መለማዮች ኃላፊ የነበሩት አይተውት ነበር። ነገር ግን የማንቸስተር ሲቲ በጊዜው መለማ የነበረው ጆን ሺልድ ይህንን ተጫዋች ወደ ማንቸስተር ሲቲ የአካዳሚ ቡድን ወሰደው። ከ2018 እስከ 2020 በሲቲ የአካዳሚዎች ማሰልጠኛ ላይ ጥሩ ፐርፎርማንሱን አሳየ። ይህንን ያዩት ዶርትመንዶች በ2020 ወደ ዋናው ቡድን ወደ ዶርትመንድ የወሰሩት። በዶርትመንድ በዘንድሮ ውድድር አመት ሙሉ የውድድር አመቱን የተጫወተ ሲሆን 32 ጨዋታችን አድርጎ በ1783 ደቂቃዎችን ተሰልፎ ስምንት ጎሎችን ማስቆጠር ችሏል። በቦንደስሊጋው ካሉ ፈጣን ሯጮች ውስጥ አንዱ ነው። 22 ነጥብ ሶስት አራት ማይል ፐራወር የሚሮጥ ነው። ይህ ተጫዋች ጀርሚ ባዮንጊተንስ ማነው? ለቸልሲስ ምን አይነት ጥቅምን ይሰጣል? የ20 አመት ተጫዋች ሲሆን ቁመቱ ሜትር ከ78 ነው። ይህ ተጫዋች ደን ሳንቾን የለቀቀውን ቸልሲ ሳንቾን የሚታክቶ ለቡድኑ ትልቅ ኃላፊነት የሚወስድ ይሆናል። በዛሬው ፕሮግራማችን ወደ አድማጮቻችን፣ ጊተንስ እንዴት ቸልሲን ያገለግላል? ምን አይነት ምን አይነት ጥሩ ብቃቶቹስ አሉት? ቸልሲ ከምን ከምን ጥሩ ጎኖቹ ይጠቀማል? በምን አይነት ደካማ ብቃቶቹስ ይጎዳል? ስለዚህ ልነገራችሁ ተመልሰን መጠናል። ሰላሙ ለድማቻችን፣ ይህ የየ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድደርስ ያግዘናል። ከኢትዮጵያ ውጭ ያላችሁ ከሆናችሁ ደግሞ ጆይን በማድረግ የያ ስፖርት ቤተሰቡ ነው። ቸልሲዎች ጀርሚ ጊተንስን ለማምጣት በሚገባ እየሰሩ እንዳለና በቅርብ ጊዜያትም የመጠናቀቅ እድሉ ሰፊ እንደሆነ ብዙ ነገሮች ጠቋሚ ናቸው። ስለዚህ ጀርሚ ጊተንስ በምን በምን አይነት መልኩ ቸልሲ ማገዝ ይችላል? ቸልሲ ጀደን ሳንቾን በ ቋሚ ዝውውር እንደማያስፈርም የተረጋገጠ ስለሆነ የተሻለውን ተጫዋች በዝውውር መስኮቱ ላይ ለማምጣት ጥረቶችን እያደረጉ እንዳለ ይታወቃል። ጊተንስ ለምን ተመረጠ? አንዳንዶቹ ኢስማኤል ሳርን ያስታውሳል። አሁን በተለይ በጥሩ ፐርፎርማንስ ላይ የሚገኘው የበፊቱ የዋትፎርድ የማርሴ፣ የክሪስታል ፓላሳውን እየተጫወተ የሚገኘው ኢስማኤል ሳርን የሚያስታውሰን ነው ይላሉ። ሌሎቹ ደግሞ አሽሊያንግ በታዳጊ እድሜው ሲጫወት የነበረው አይነት ብቃት ያለው ተጫዋች ነው ይሉታል። ነገር ግን ጀርሚ ጊተንስ በድሪብል ብቃቱ በጣም በጣም ታዋቂ ነው። በፍጥነቱ በማጥቃት አቅሙ በጣም ጥሩ ድሎችን በመፍጠር የሚታወቅ ነው። ነገር ግን ብዙ ነገሮችን ማሻሻል የሚጠበቅበትም አሉ። በዛሬው ፕሮግራማችን እንደተለመደው በእያንዳንዱ ቁጥራዊ መረጃዎችን በማቅረብ የጀርሚ ጊተንስን ብቃት እንገመግማለን። በድማቻችን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው የሚሆነው የማጥቃት አቅሙን እንዴት ለቸልሲ ሊያግዝ ይችላል? የማጥቃት አቅሙስ ምን ያክል ነው የሚል ነው። በዚህ በኩል እንግዲህ ጀርሚ ጊተንስ ደከም ያለ ተጫዋቹ ነው ይታያል። ከመስመር አጥቂነት ሚና ይልቅ የመስመር ተጫዋች ነው የምንለው አይነት ብቃት ነው ያለው። ባጨራረሱ ሂደት ነኔ ፔናሊቲ ኤክስጂን ካያችሁት በጨዋታ 0.34 ነው፣ በ90 ደቂቃ 0.1 ነው ኤክስጂ። የሚፈጥረው ጎል ኮንቨርሽን ሬቱን ካያችሁ ደግሞ 14.8% ነው። ይህ ቁጥር በጣም ደካማ የሚባል ነው። ይሄን ማሻሻል የሚያስፈልገው ነው የሚሆነው። ከነ ኒኮ ዊሊያምስ ከነ ቪኒሺየስ ጁኒየር ጋር ስታወዳድሩት በርቀት ልዩነቶች አሉት። በዘንድሮ ድራማት በሙሉ ካየ ነው የተጫወተባቸውን ጨዋታዎች 48 ጨዋታዎች ሲሽን አድርጎ 12 ጎሎችን አስቆጥሯል። ባለፈው የውድድር ዓመት ዶርትመንድ ለፍጻሜ ሲደርስ የዛ ስብስብ አባል እንደነበር የሚታወቅ ነው። አጨራራሱ አሁንም መሻሻል የሚጠበቅባቸው ብዙ ነገሮች እንዳሉ የሚታይ ነው። የተሳሳተ እድሎችን ሲያገኝ የተሳሳተ አማራጭን መውሰድ፣ ሹት ማድረግ በማይጠበቅበት ሰዓት ሹት በማድረግ ብዙ እድሎችን ያመክናል። ይህንን ማሻሻልና በጎሎች በአሲስቶች ረገድ ብቃቱን ማሻሻል ይጠበቅበታል። ሁለተኛው ድሪብል ወይም አብዶ ወይም ተጫዋቾችን አልፎ የሚሄድ ብቃቱን ካየን በዚህ ከየትኛው መስፈርት መካከለኛ የሚባል ነው። ጀርሚ ጊተንስ በጨዋታ ውስጥ ዘጠኝ ጊዜ ድሪብል ወይም ተጫዋቾችን የማለፍ ሙከራ ያደርጋል። ከዘጠኞቹ ደግሞ 59 የተሳካ የማለፍ እድል አለው። ያ ማለት ኦልሞስት ከዘጠኙ ወደ ስድስት ያክሉ የማለፍ አቅም አለው። ፕሮግረሲቭ ፓስ፣ ወደፊት ኳሱን ይዞ በመሄድ ደግሞ ስድስት ኳሶችን ወደፊት መውሰድ የመቻል አቅም አለው። ምርጥ የተሻለ የማድረግ አቅም አለው። በዚህ ብቃቱ ምክንያቱም ካላችሁ ድሪብል ለማድረግ ፍጥነቱ በጣም ይጠቅመዋል። በአካል ብቃቱ ረገድ ደግሞ ጥሩ ብቃት አለው። በአይን ስታዩት በጨዋታ ሂደቶች ውስጥ ድሪብል በማድረግ በፍጥነት አቅጣጫዎችን በመቀየር በጣም ጥሩ ክህሎት ያለው ነው። ስለዚህ ብዙውን ጊዜ በሁለት ተከላካዮች ቡድኖች ለማቆም እሱ ሲሞክሩ ይታያል። ቴክኒካሊ እንደ ሃዛርድ ወይም ደግሞ በጣም ድሪቭል እንደሚያደርገው ኔይማር አይነት ብቃት ያለው ድሪቭለር አይደለም። ነገር ግን እንደ ማርከስ ራሽፎርድ እድሎችን ለመሞከር የሚሞክር ድሪቭለር ሆኖ ይታያል። በዚህ በኩል መካከለኛ ነው። በመከላከሉ ረገድ በሚገርም ሁኔታ ወደ አድማቻችን ወደኋላ ተመልሶ ሲከላከል በጣም ጥሩ የሚባል የመስመር ተጫዋች ሆኖ ይታያል። ጄሚ ጊተንስ ሰክሰስፉል ዲፌንሲቭ አክቲቪቲ በምትሉት ወይም ደግሞ በተሳካ የመከላከል አቅሙ ስታዩት በጨዋታ አምስት ኳሶች ሰዎችን በሚገባ ይከላከላል። ከዛ ውጭ ደግሞ ድዋሎችን የማሸነፍ አቅሙን ስታዩ 55 ፐርሰንት ነው፣ የተሻለ ነው። ኢንተርሴፕት ማለት ኳሶችን መንጠቅ ላይ ደግሞ ሁለት እድሎችን ይነጥቃል። ይህ አንደኛ በፍጥነት የመመለስ አቅም አለው። በመከላከል አቅሙ በሚገርም ሁኔታ ማርቲኔሊን ከራብስኬሊያን እንግዲህ ሁለቱም በጣም የተሻሉ የሚባል ነው። ማርቲኔሊ በአርሰናል ቤት ወደኋላ ኋላ ተመልሶ በመከላከሉ ረገድ በጣም የሚደነቅ ነው። ከራብስኬሊያ በፒኤስጂ ቤት ያየነው ብቃት ነው። ነገር ግን ከሁለቱ የተሻለ ብቃት እንዳለው ያሳያሉ። አንደኛ በፍጥነት ወደኋላ ኋላ ይመለሳል። ፕረስ በማድረግ ለ በጣም ጫናዎችን መፍጠር ይችላል መሮጥ መሮጥ መሮጥ የማይደክመው አይነት ሯጭ ተጫዋች ነው ይህንን ብቃቱን መጠቀም የሚጠበቅበት ነው በፖዚሽናል ፕሌይ ወይም ደግሞ ኳስን ይዞ በሚሆንበት ጊዜ ምን ምን አይነት ሂደቶች ያደርጋል ብለን ስናይ ለምሳሌ በአጫጭር ቅብብሎች ካየነው በፓስ ፐር ናይንቲ በዘጠና ደቂቃ ውስጥ ፓስ የሚያደርጋቸው ኳሶች ኦልሞስት 27 ኳሶችን ይነካል አኩሬት የማድረግ አቅሙ 81 ፐርሰንት ነው ይህ ጥሩ የሚባል መካከለኛ የሚባል ነው በጨዋታ ውስጥ ወደፊት ደግሞ አራት ኳሶችን ይዞ ይሄዳል በመጣመር ላይ ጥሩ ቢሆን አይሆንም ነገር ግን በኳስ ስርጭቱ በኩል አሁንም መሻሻል የሚጠበቅበት ነገሮች እንዳሉ የሚታይ ነው ኳሱን ወደፊት መውሰድ ላይ ኃላፊነት አለመውሰድ ይታይበታል ኳሶችን ወደ ጎንና ወደኋላ ፓስ በማድረግ ከዚያ ይልቅ ኳሱን ወደፊት እየወሰደ ድሪብል አድርጎ ተጫዋቾችን ማለፍ እየቻለ ወደኋላ ፓሶችን ያበዛል ያንንም መቀነስ የሚጠበቅበት ነው የሚሆነው እድሎችን መፍጠር ወደፊት ኳሱን ይዞ በመሄድ እድሎችን በመፍጠር አቅሙ ካየነው ጀሚ ጊተንስ በምን በምን በኩል ጥሩ ነው ካላችሁኝ እንግዲህ እድሎችን በመፍጠር በኩል አሲስት በማድረግ በዘጠና ደቂቃ ውስጥ 0 የሚያመጣኝ ነው። ይህ አሲስት የማድረግ እድሎችን በመፍጠር በኩል በጣም ደካማ ነው። በኤክስኤ ደግሞ አሲስት ኤክስፔክተድ አሲስት በምናይበት ጊዜ ዜሮ ነጥብ አንድ ሶስት ነው። በአጠቃላይ እድሎችን በመፍጠር ዜሮ ነጥብ ሁለት ሁለት አሁን እዚህ ጋር ነው እንግዲህ ውዳድማቻችን በግልጽ መወያየት የሚጠበቅብን የጀርሚን ጊተንስ መስመሩን ጠብቆ ለመጫወት ጥሩ ፐርፎርማንስ ያለው ተጫዋቹ ነው ይታያል። ነገር ግን ከመስመር እየወጣ አታክ እያደረገ ወይም ደግሞ እንደ መስመር አጥቂነት አይታችሁት በመስመሮች መካከል እንደ ኤዲን ሃዛርድ እንደ ኮል ፓልመር ወይም ደግሞ ማንሳት የምንችለው አ ከአምስት ጎሎች በላይ እንደሚያስቆጥሩት አይነት ተጫዋች አይደለም። መስመሩን ጠብቆ የድሮ ኦልድ ፋሽን የመስመር ተጫዋች የሚመስሉት ማለትም የሪያን ጊግስ የዴቪድ ቤካም አይነት የሚያስታውስ ወይም ደግሞ በመስመሮችን ጠብቆ ማጥቃት የሚወድ አይነት ነው እንጂ ኢንቨርትድ የሆነ ሹቶችን ማድረግ የሚወድ ቢሆንም ወደ አስር ቁጥር ሚናነት ግን እየመጣ ኩኮሬላን መስመሩን የሚተውለት አይሆንም። ስለዚህ ኩኮሬላ ወደ መሃል አጥቂነት እንዲመጣ የሚያደርገው ኩኮሬላን ወደ አስር ቁጥር ሚናነት ሊያመጣ የሚችል ተጫዋቹ ነው ይታየኛል። በዚህ በኩል እድሎችን በመፍጠር በኩል ጫካማ ሆኖ የሚታይ ነው። ከነ ገብርኤል ማርቲኔሊ፣ ኒኮ ዊሊያምስ፣ ካራቭስኬሊያ አንጻር ስታዩት ደካማ ሆኖ ይታያል። በተቃራኒ ሳጥኖ ውስጥ ደካማ ውሳኔዎችን የመወሰን ጥሩ እይታዎችን አለመውሰድ ችግሮች ይታዩበታል። የመጨረሻ ኳሶችን መስጠት ላይ አሁንም በዚህ አይነት አሲስት የማድረግ ብቃቱን ማሻሻል ይጠበቅበታል። ቀና ብሎ ተጫዋቾችን ማየትና በጥሩ በሚባል ሂደት ኳሶችን ማቀበል ይጠበቅበታል። በዚህ ብቃቱ እንዲሁም ውደድማዎቻችን ቼልሲ ቤት ያሳለፈው አሁን የአንድ ውድድር ዓመት ሳንቾ እንኳን በጣም ይሻል ከዚህ ተጫዋች አንደኛ ኳሶችን በሚገባ ቀና ብሎ ያያል። ኳሱን ይዞ መረጋጋት ይችላል። ኢንቨርተድ መሆን ይችላል። የተሻለ ፐርፎርማንስን እድሎችን በመፍጠር በኩል የተሻለ ብቃት ሳንቾ እንዳለ ያሳያል። ኳሶችን ማሻማት፣ ክሮስ ማድረግ ብቃቱ ላይ ካየነው ደግሞ የተሻለው ነው ይታያል። እንግዲህ ጀርሚ ጊተንስ በ2.8 በአንድ ጨዋታ ውስጥ ኦልሞስት ወደ ሶስት የሚጠጉ ክሮሶችን ማድረግ የሚችል ከዛ ውስጥ 26 ፐርሰንቱ የተሳካ የሆኑ ናቸው። አሁን በቴክኒካል ብቃቱ በኩል ማለትም የክሮሶችን አይነት ካያችሁ ትንሽ ደከም የሚል ይሆናል። ነገር ግን ክሮሶቹ በጣም ቀጥተኛ ፈጣን ናቸው። አሽሊያንግ የሚያስታውሰው እንዲሁም በዚህ በኩል ነው አሽሊያንግ በጣም ክሮስ በማድረግ ክሎት ከነበራቸው ነው። ስለዚህ ሊያም ዴላፕ የሚመጣ ከሊያም ዴላፕ ጋር አብሮ የሚሰለፍ ከሆነ የተሻሉ ክሮሶችን ለሊያም ዴላፕ አጨራረሱ ሂደት ላይ እንደሚያግዝ እና የተሻለ ብቃቱን በአየር ላይ ኳሶች እንደሚያሳይ ይጠበቃል። ከዛ ውጭ በአየር ላይ ኳስ በመከላከልና በማጥቃቱ በኩል መጠነኛ መካከለኛ የሚባል ነው። ጀርሚ ጊተንስ በአየር ላይ ድዋሎችን በጨዋታ ውስጥ አንድ የአየር ላይ ድዋሎችን ያሸንፋል። ሀያ አምስት ነጥብ ሰባት አንድ የማሸነፍ ፐርሰንቴጅ አቅም አለው በጨዋታ ውስጥ ግን የማስቆጠር አቅሙ በጣም ደካማ ነው። ዜሮ ነጥብ ዜሮ ሶስት ነው ወዳድማቻችን። ስለዚህ ቢያንስ መቶ ኳስ ማግኘት አለበት ሶስት እድሎችን ለመጠቀም በአጠቃላይ ቀና ብሎ የተሻለ ቦታ ይዞ የአየር ላይ ኳሶችን አይገጭም። ይህንን ማሻሻል የሚጠበቅበት ይሆናል። ነገር ግን ብቃቱ ፐርፎርማንሱ እንደሚኖረው የሚጠበቅ ነው የሚሆነው ረጃጅም ኳሶቹ ላይ የተሻለ በጣም ጠንካሬ ሆኖ የሚታይ ነው። ጀርሚ ጊተንስ በዜሮ ነጥብ ሰባት አራት ኳሶችን በሎንግ ፓስ ወይም ደግሞ ረጃጅም ኳሶችን ማቃበል ይችላል። በዚህም ስልሳ ሁለት ነጥብ አምስት ፐርሰንት የተሳካ ነው አስራ አምስት ነጥብ አራት ስምንት ፐርሰንት ደግሞ አብሬጅ ኳሶችን ፓስ ማድረግ የሚችል ነው። እንግዲህ የተሻለ ብቃቱ የሚባለው ነው። እንግዲህ ይህ መሻሻል የሚችል ብቃቱ እንዳለ ነው። ነገር ግን እነዚህ ሁሉ ኢንዲቪዥዋሊ ያለው ብቃት ነው ወይም ደግሞ በግል ያለው ተሰጦ ነው። በአጠቃላይ ግን ምን ምን አይነት ብቃቶችስ አሉት የሚለውን ማጠቃለያውን ልስታችሁ ተጫዋች እንግዲህ ኒኮኮቫች በፊት አራት አራት አንድ ከሚሰለፈው አሰላለፍ ውስጥ ነበር። ጥሩ የተሻለ መሰለፍ እድል ሲሰጠው ነበር። ስለዚህ በተለይ በመልሶ ማጥቃት ባየርንም በሚገጥሙበት ጨዋታ ላይ ምርጥ ነው። ምክንያቱም ትልልቅ ቡድኖች የመጫወት አቅም አለው። ፍጥነት አለው። ድሪብል ማድረግ አቅም አለው። ስለዚህ የግድ ሁለት ተጫዋቾችን እንዲመድቡለት የሚያደርግ ነው። ነገር ግን በሎ ብሎክ የሚጫወቱ ትንሽ ቡድኖችን ሲያገኙ ለቸልሲ አስቸጋሪ የሚያደርግበት በእነዚህ በሁለትና በሶስት ተጫዋቾች ተይዞ መቆም የሚችል ነው። ወደ መሃል መጥቶ ድሎችን ለመፍጠር ተጫዋቾችን ለማለፍ ይሞክራል። ነገር ግን ተጫዋቾቹ ያጠኑትና በቀላሉ ይህንን ተጫዋች ለማቆም የሚችሉ ይሆናል። ስለዚህ እዚህ ላይ መስራት የሚጠበቅበት ይሆናል። ውዳድማቻችን ይህ ብቃቱ ኔቶን ማዱዌኬን በመስመር ሲጫወቱ ላይ በቸልሲ ቤት ጊተንስ ከነሱም ደከም ያለ ተጫዋች ነው ብዬ አስባለሁ። ነገር ግን አቅም አለው ወይ የሚያድግ አቅም አለው ወይ ካላችሁኝ በሚገባ የሚያድግ አቅም አለው። በጣም ጥሩ ፐርፎርማንሶቹን ማሳየት የሚችል ነው። በቀጣዮቹ አመታት ከዚህ ፐርፎርማንሱን እያሻሻለ ማለት ነው። ነገር ግን ቸልሲ የመጨረሻ የሚለው ብቸኛ ፈራሚ ነው የሚለው ከሆነ ግን በኔ እይታ የሚቸገር ይሆናል። ሙሉ የውድድር አመት 38 ጨዋታዎችን መጫወት የሚችሉ ነው አይታየም። ከተከላካዮች መበተን፣ ተከላካዮችን ማመስ የሚችል ተጫዋች ነው ነገር ግን የመጨረሻ ውጤቱ ላይ ደከም ይላል። በጣም ጊፍትር ነው፣ ትልቅ ተሰጥኦ ያለው ነገር ግን ተሰጥኦ እንዴት ይወጣል ነው። ምክንያቱም ተሰጥኦ ምንድነው ካላችሁኝ ፈጣን ነው፣ ቀልጣፋ ነው፣ ጮት ስታይሉ በጣም የተሻለ ነው። አጨራረሶች አሉት፣ ነገር ግን ማደግ የሚያስችል ነው። ከሳምንት ሳምንት ቡድኑ በሱ ትከሻ ላይ የሚወድቅ ከሆነ ግን የሚቸገር ይሆናል ብዬ አስባለሁ። ትልልቅ ጨዋታዎች ላይ ወሳኝ ጎሎች ሊያስቆጥር ይችላል፣ ነገር ግን በአንድ የውድድር አመት በቀጥታ ሀያ ጎል አስቆጠር የምትሉት አይደለም። ለምሳሌ በቸልሲ በሚቀጥለው ውድድር አመት አስር ጎል እንኳን ቢደርስ በሚቀጥሎቹ አመታት እያሻሻለ የሚመጣበት እድል ያለ ይመስል ይመስለኛል ያጫዋች ስታይሉን ወደ ኋላ የሚመለስበት መጠን የሚሰራቸው ስራዎች ጥሩዎቹን ማጎልበት ደካማ ጎኖቹ ላይ መስራት የሚጠበቅበት ነው። በእንግሊዝ ፕሪሚየር ሊግ ጥሩ ብቃቱን ማሳየት የሚችል ነው። ነገር ግን ይህ ተጫዋች ለብሬንፎርድ፣ ለብራይተን ቅድሚያ ቢጫወት የተሻለ ብቃቱን አሳይቶ ወደ ቸልሲ መምጣት የሚችል እንጂ በቸልሲ የመጫወቻ እድሉን በቀጥታ ብዙ ጨዋታዎችን የሚያገኝ ተጫዋቹ ነው አይታየኝም። በዌስትሃምም የተሻለ ብቃቱን ያሳያል ብዬ አስባለሁ። ስለ ጀርሚ ጊተንስ ያወራናችሁ ስለ ተጫዋቹ ብቃቶች ያየነው ይህንን ይመስላል ውድ አድማጮቻችን እናንተስ እንዴት ታዩታላችሁ? በተለይ ቸልሲ ከሚፈልጋቸው ከነሮድሪጎ ከሌሎቹ ተጫዋቾች አንጻር ጀርሚ ጊተንስ አሁንም በመካከለኛ ደረጃ የሚገኝ ተጫዋች እንጂ ባለው አቅም ያለው ብቃት ማደግ የሚችል ቸልሲ በዝውውሩ በሌሎች ቡድኖች በጣም ከሚፈለጉ ተጫዋቾች ውስጥ አንዱን ነው የሚፈልገው። ነገር ግን ይህ ተጫዋች ያለቀለት ነው ማለት በቸልሲ በቀጥታ ለውጥን የሚያመጣ ወይም ደግሞ ቤስት ለበኑ ቋሚ አስራ አንዱን ማሻሻል የሚችል አጥቂ ነው ብዬ አላስብም። በአጠቃላይ ለዚህ ተጫዋች በኔ ይታ አስሩ ስድስት ነው የሰጡት። ደድማቻችን አቅም ስላለው ነው እንጂ አምስት የሚሆን ነው። ገና ብቃቱን በሌሎች ቡድኖች ላይ ማሳየት ይጠበቅበታል ብዬ አስባለሁ። ሰላሙ ደድማቻችን የአየር ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ።